በሁለተኛ ደረጃ አንድ ሴት መጀመሪያ ሲያገባት ለሁለት አምና ሳትገባ ሚስቴን እፈታለሁ ብሎ አግብቷት ካገባት በኋላ አልፈታን ቢላት እና ፍች ብትጠይቅ ሐራም ይሆንባታል ወይ? ያብራሩልኝ የሚል ጥያቄ ተነስቷል። ቅድሚያ መጀመሪያ ድሮ የያዛትን የሆነችውን ሚስት ማለት ነው፣ ካልፈታህ ብሎ በዚህ ሁኔታ ጋብቻ ለመመስረት ጥረት ማድረጉና እንዲሁም ደግሞ መፈለጉ ይህ ጉዳይ ሐራም ክልክል የሆነ ጉዳይ ነው፣ ሲጀመር ከመሰረቱ ማለት ነው።

ላ ክት ሊተክፍአ ማ ፊ ኢና በማለት መልክተኛው ሰለላሁ ዓለይሂ ወሰለም ተናግሯል። አንዲት ሴት የእህቷን መፈታትና ፍች አጠይቅ ይላሉ። ሰውየው ባለትዳር ሆኖ ሳለ እሷን በትዳር ላይ ያለች የሆነችውን ሴት ፍታትና እኔን አግባኝ አይነት ነገር ማለት ነው። ይህ ፈጽሞ አይፈቀድም አይቻልም። መልክተኛው ሰለላሁ ዓለይሂ ወሰለም ከልክለውታል። ይህም ደግሞ ሰልፍሽነትና ራስ ወዳድነት ነው የሚሆነው። ሰልፍሽነትና ራስ ወዳድነት ነው። ይህ ተገቢ አይደለም። ማለት የራሷን ማለትን ህይወት እንዲሰምር እና እንዲያምር አድርጋ የእህቷ ህይወት ደግሞ እንዲወድቅ ማድረግ ይህ ራስ ወዳድነትና ሰልፊሽነት ነው የሚሆነው ይህ የሚፈቀድ የሆነ ነገር አይደለም። ፈጽሞ ከኖሮች ለሁለት ማለት ነው መኖር ነው ያለባት እንጂ ያችኛዋን ካልፈታህ ብላ ማለት ነው እንደ መስፈርት ማስቀመጥ ይህ መስፈርት ሲጀመር ማለት ውድቅ የሆነ መስፈርት ክልክል የሆነ ማለት ነው መስፈርት ነው የሚሆነው። ወላሁ አለም ወሰላሙ አለይኩም ወራህመቱላሂ